ሲጣጥም ይ እኔ ለፍቅር ብፈልገው ራሱ አንቺ ምን ሆነሽ ምን አገባሽ እኮ አንቺ ምን ጨነቀሽ ወይኔ ማንነት እኮ ጊዜ ነበር አትንኪ አትንኪ አንተ እኔ እኮ ማለት እኔ አሁን እንደ ምስኪን ምን ይቀመጥ ይቀመጥ መንጨርጨርሽን ሳይ እኔና ሚኮ እንኳን የፍቅር ጥያቄ ቢጠይቀኝ ብንጀምር እንኳን አንቺ ምን አገባሽ? ምን አገባሽ? እሱ ይጠይቀኝ፣ አንቺ ምን አገባሽ

ሰላም ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እናንተ ባላችሁ በሰላማችሁ ይዛሉ። እንግዲህ ዛሬ የመጣሁበት ነገር ተናድጃለሁ ከፊት ያስታውቃል አይደል? ተናድጄ ነው የመጣሁት። ያ የሚኮ ነገር አያልቅም አቃጥሎ ሊደፋኝ ነው እና አልሞት ብየዋለሁ። ምን እንደሆነ አሳዋላቀም ብቻ ሊገለኝ ነው በቃ እየተፈታተነኝ ነው እኔ በሰላም መኖር አልቻልኩም። እና ምልላችሁ ነው ሰሞኑን እንግዲህ ጠፍተን ነበረ እና ዛሬ እንግዲህ የመጣሁት ሚኮ እና አዩ የሚያሳዩኝ አክት ምንም አጣበኝ ምንም አንዴ ይተቃቅፋሉ አንዴ እንደዚህ ነው እያሉ ፍቅራቸውን ይገላለጻሉ? ምን ማለት ነው በእርግጥ ያው እኔና ሚኮ እንደባበቅን ብዙ ነገሮችን ጓደኛሞችን ስለሆነ ግን ምን ማለት ነው ይሄ ባሙ ሰበብ እየተባለ ባሙ ጉዳይ እየተባለ ምን አይነት ነገር ነው እዚያ እየተሰራ ያለው ምን አይነት ነገር ነው በነሱ ጭራሽ እያሉ እነሱ የራሳቸውን ሊያጣጠሙ እኔ እያለው በተአምር ነው የማይሆነው። ይሄ እንደዚህ ነገር በፍጹም። እና አዩም የምታረገው ነገር በፍጹም እየጣመኝ አይደለም። አህሙን አህሙን ትላለች፣ የምታሞጋግሰው ሚኮን ነው። ምን አይነት ነገር ነው የምትሰራው? ልጁም ይሄው አቃጥሎ ሊደፋኝ ነው። በስልክ ረጅም ሰዓት ነው የሚያወሩት። ይሳሳ ቃሉ ስጠይቀው አይ ስለምንግባባ ስለምንግባባ ብሎ ሳይንስ የለም እና ዛሬ በግልጽ እንዲነግሩኝ ነው የመጣሁት። ምክንያቱም አህሙን አህሙን እያለው እነሱን እንደዚህ ቁም ስቅሉን ያበሉታል። እሱ እነሱ እየተደጋገፉ አይዞሽ ምናምን ጭራሽ አይዞሽ ምናምን ይባባላሉ። ምን አይነት ነገር ነው የሚሰራው? ስለዚህ አሁን ሚኮንም ጠርቸዋለሁ ናብዬ እፈልጋለሁ ብዬ ጠርቻለሁ ይመጣል። አዩንም ጥራት ብያለሁ። ለኔ እንኳን ምን ብዬ ነው መጠራት? ካገኘኋት ሲጥ ነው ማረጋት። ስለዚህ ያው ሚኮን ጥራ ብያለሁ። ይጠራታል፣ እሱም ይመጣል። ያለውን ነገር በግልጽ ይነግሩኛል። እንዴ! ለምንድን ነው ከልጁንም እንደዚህ እየበጠበጡት? ጭራሽ ወደኔ ይመጣ ጭራሽ። ብላ ብላ ዞራ ደባ ወጣሽ ወደኔ በማን በሚኮ በኩል። ስለዚህ እንደዛ አይነት ነገር አልጣመኝም። ስለዚህ ትናንትና ቪዲዮ ተቃጥዬ ልሞት በቃ ማታ አንጀቴ አንጀቴ በቃ ጨጓሬ እያረረ ለዚ በጆሮዬ ጭስ እያወጣው ነው ያደርኩት። ምንም የሚጥም ነገር አይደለም እያደረጋሉ። ስለዚህ አሁን ምኮንን እንጠብቋለን። ይምጣ ይምጣና ዛሬ በደንብ በግልጽ እንዲነግሩን ነው የሚፈልገው። እንዴ ምን አይነት ነገር ነው የሚያደርጉት? እነሱ ተደጋገፉ በጣም አይዞሽ ምናምን በሚል ሰው ምን አይነት ነገር ነው የሚያደርጉት? ባለፈው አይታቸዋል አለ ለኔ። እንዴት ሲያደርገኝ እንደነበረ እኔ እንደዛ ጨጓራዬ አድሮ ከማን ጋር ነው ብዬ እንደዛ በሬ እንደዛ ያለ ከለኩ ተቆጣኝ። እሱስ ተቆጣኝ። ለሷ ሲሆን አይዞሽ አይዞሽ ይባባላሉ። ምን አይነት ነገር ነው የሚሰሩት? ይሄን ነገር በግልጽ ነው ዛሬ እንዲነግሩኝ የምፈልገው። ወየውለት እንዳል በዛም እንደኔ ያለ ነብስ መጫወቻ አለ። ስለዚህ አሁን እንጠብቃቸዋለን። ይመጣል፣ እሷም ትመጣለች። እኔ ድሮንም ልጅቷ ምንም አልጣመችኝም። ይሁን እንደው ነበረች ግን አሁን ምን አይነት ነገር ምን አስባ ነው? እህ ወደዛ ድሮንም እንዲነበረ እንደ ትመቸኛለ ያው የተገናኘንበት ነገር ባይጥም ምን ማለት ነው? እንዴት ነበር ልትገናኝ የፈለግሽው? እንዴት ነበር ልትገናኝ የፈለግሽው? እስቲ እስፔሱን እንት ነው የምትገናኝበትን ነገር እንዴት ነው የሚሆነው ነገር እንና እናመቻችልሽ። እንዴት ነበር ልትገናኝ ያሰብሽው ከሱ ጋር? የሆነ ነገር ነው ሚኮ፣ ሚኮ እራስሽ አጨርሽው ሚኮ፣ ሚኮ። እህ በዛው ምን አስበሽ ነው ያለችን ነገር አስምሩባት። ስለዚህ ዛሬ በደንብ እንትንላለን። ሚኮ ይመጣል በደንብ እናራለን። እሷም ትመጣለች። ጉዳቸው ነው የምንሰማው። ዛሬ እንጠብቀዋለን። አባ ተከታተሉ። ምንድን ነው ዚያቻው ከሽ ተራሽ ምንድነው? ስለ ቀረው ደበረክ? አይደለም ደውለሽ፣ ሌላ ጊዜ ነው አቶ ሚኪያስ

እንደማይደውሉ ታውቂያለሽ አይደለ? እንድትጨቃጨቁ እንድትጠራሉ ታውቂያለሽ አይደለ? ስለዚህ ስልክ ምን እ እና አይዞሽ፣ ምን ችግር አለ? አንቺ እንደዚህ አይዞሽ ምን አትበለኝ። እኔ ባንተ ነው ምቀና እና ምን ምን አድርግ ነው ምትሉ? ጭራሽ ሰበብ እያላችሁ እናንተ ልትሞዳ ሞዱ ፈልጋችሁ ነው አይደለ? ምስኪን ምንም ማናቅ ሚያምር የጤነኛ ነሽ። ጤነኛ አንተ ነበር በሽተኛ አይደል? ጤነኛ የነበርኩት ልጅ ታቁኛል። ጤነኛ ነበርኩ። ከዚህ ጋር የሆነ ሁሉ በሽተኛ ነው የሚሆነው። በቃ ምን ምንድነው የሚያደጋግፋቸው? ፍቅራችን አይገላል ማኔ ምንድን ነው ሙድ? አንተ ምና ነው ምን

ረጋቢያ አትበለኝ ዛሬ። አለ እንዳስረዳሽ እንኳን ፈቃጅልኛል እመድ ነው ምት እያየሁት እያየሁት ምን ታስረዳኛለህ? እያየሁት ጎበዝ። እንደዚህ እንዴት ነው ባለፈው ተረጋግጭም ታዳምጭ። እንኳን አዳምጭ ነው። ልጅ አሙ ስልክ ያነሳልታ አልነበረም በዛ ሰዓት። ምን አረኩኝ እኔ ጋር ደወለችኝ ነገር

ማሳማክ እኮ ምክንያታችሁ ሁሉ አሙ አሙ አሙ አሙን ለማገናኘት አሙን ለማገናኘት አሙን ለማገናኘት በሙ የልብሽ እንድትሰሪ ከነው ምን አይነት ነገር ነው? አሁን ያሙን ብለን አንተ እንደዚህ መደጋገፍ ምናምን የሚሉት ነው። እኔን እኔን አንተ

በቃ ስትናወራ አዩ ጥሩ ሰው ነው። ጥፊዋን አፍቆት ጥፊዋን ያማረው እንደዛ አዞረችበት። ልጅ በቃ ቪዲዮ ላይ በግልጽ ማውራት ነገር ወይ ምን የጥፊ

እኔ ስለ አንኪሳውራ ነበር አይ ስለ ኒስታውሪ ነበር። በዛ ምክንያት የተነሳ ምን አለች? ንፋስ እንደገባችን ጠቀጠቀ ብለ አሁን ተረጋጊ ምን ሆነሻ እ ከዛ በዛ የተነሳ ቪዲዮ የተነሳ አዩ፣ እንዴት አዩን ታቅፋታለህ? እንዴት እንደዛ ነገር ይፈጠራል እና ብለው ችግራለሁ እኔና እሱኮ እህትና ወንድም እህትና ወንድም ምንድነው ፍላጎትሽ? ለ እኮ አንቺ ልታጋቢ ፈለሽ ነው ነው ያው ነገር የምር ነገር ብለሽ በቃ ምን እንዳስናካሽ ወጅ አለ። እኔ ግን የነገር ፕራክቲስ ሳው ተመቶ ተመቶ እሷን እሷን ይላል እኔ ተመትቼ እሱ

እንደዚህ የሚያንገበግብሽ አይነት እኔ በሚኮ ቀንቼ እኮ እኔ እንደዚህ ካሜራ ጋር መተሽ ትክክል አይደለም። ሰበብ ምን ይባላል? ቪዲዮ ላይ ነገር አገልግሎት መስጫ ክልል ውጭ ነኝ ነገር አለ ምንም ይሰማ ነገር አለ። አንተ እኮ ከማለት አንቺ ጋር የሚወራ ነገር ላይሆን ይችላል፣ ግን በስልክ ይሰማል

አንድ እንሰማማ ልንገርሽ አልኩሽ። እኔና ሚኮ ምንም ነገር የለንም። አሁን ግን አኳኳንሽን ሳይ እንኳን እንዲያወራ አፈቅድም ለሰው ልጅ። አኳኳንሽን ሳይ መንጨርጨርሽን ሳይ እኔና ሚኮ እንኳን የፍቅር ጥያቄ ቢጠይቀኝ ብንጀምር እንኳን አንቺ

እስካሁን እኔ እስከማውቀው ድረስ አንቺ ያወራሻለሽ። ለምን ምን አሙ ምንም እንዳልላችሁ አንቺ ማን ታውቂያለሽ? አሙ አሙ አሙ ትይና እሱ እንዴ ምን እኮ ነገር ካለ እንደዚህ እንደዚህ ነው እንደዚህ ጥላሽ አይወደውም። እኔ ወደዋለሁ። ስለዚህ አሁን ወደደችው እንጋርሻ አይደለ እሱ ከአሁን በኋላ እንደዚ አይነት ጉዳይ ብለሽ እኔ ቅናተኛ ሴት አመስኝ በጣም ጥሩ ሴት ነው።

በሚቀጥለው ደግሞ እሰራለታለሁ፣ ጠብቁ። እሱ ደግሞ እኔ ደግሞ እንደ ደህና ነገር ጭራሽ አሁን ወደዋለው ነው። ታይዞ መሄድ አያስኬደም። በሚቀጥለው እንገናኛታለን፣ ጠብቁ። ለጊዜው ሰላማችሁ ይብዛልኝ። ቻው